ሰላም እንዴት ናቸው አንዳንድ ለበጎ የምናደርጋቸው ነገሮች አደገኛ አዝማሚያ ውስጥ ሊከቱን እንደሚችሉ ትንሽ ለማሳሰብ ትላንት ሰሞኑን ነው አንድ በዚህ በስደት አለም አቀው የጎረቤት ሀገር የሶማሌ የሆነ ጓደኛ ነበረኝና ወንድሙ ሀዘን ነው ተብሎ ልጆች ሲነግሩኝ አብረን የምናውቃቸው ሰዎች ለቅሶ ልደርስ ሄጄ ነበረ እግዚአብሔር ያጽናለው ሄጄ ነበረ እና እዛ የተረዳሁት ምንድን ነው፣ ይህ ወንድምየው እዚ ሀገር የተወለደ ነው። በእንግሊዝ ሀገር የተወለደ ነው እና እድሜው ወደ ሀያ አንድ አካባቢ ነበረ። አላስፈላጊ የሆኑ ሱሶች ውስጥ ገብቶ ስላስቸገረ የአንዳንድ ድራግን፣ አልኮልን፣ ሲጋራን ከመጠን በላይ እየተጠቀመ ለጤናው አደገኛ ሆኖ ስላገኙት እና ቤቱም ስላስቸገረ አገር ቤት ቪዚት እናርግ ብሎ ወደ ሞቃዲሾ ወሰዱት። እዛ ከወሰዱት በኋላ እናቱ ፓስፖርቱን ይዛ ተመለሰች። እሱ እዛው ቆየ፣ ብዙ ቆየ እና መልእክት ይልክ ነበረ። አባቱ ኖሮ ያገር ነው የሚኖረው። ለአባቱ በቪዲዮ መልእክት ይልክ ነበረ። ራሴን አጠፋለሁ፣ ከዚህ ካልወሰዳችሁኝ እዚህ መኖር አልችልም፣ በጣም ትንብያለሁ እያለ እንትን ይላል። እናትየው እና አባትየው አንድ ላይ አይደሉም። ስለዚህ አባትየው ደግሞ ልጁ ይምጣ እንደዚህ ከሚሆን እያለ ከእናትዮ ይጣላል። እናትዮ ተስተካክሎ ቢያንስ አንድ ሌላ ተጨማሪ አመት ቆይቶ ነው ማመጣው ትላለች። በዚህ ሂደት ላይ ልጁ በራሱ ላይ እርምጃ ወሰደ። እና አሁን ሌላ አምባጓሮ ተፈጠረ። አባትዮ እነዛን ቪዲዮዎችን አያይዞ ልጁ የእንግሊዝ ዜግነት አለው እነዛን ቪዲዮዎች አያይዞ እናትዮን ፍርድ ቤት ገትሯት። ምን ልላችሁ ፈልጌ ነው፣ አንዳንድ የለበጎ የምናረጋቸው ነገሮች ህግ ባለማወቅ አደጋ ውስጥ ሊከቱን ይችላሉ። ብዙ ወላጆች በውጭ ሀገር የወለዷቸው ልጆች ሲያስቸግሯቸው አገር ቤት ወስዶ ጥሏቸው ይመጣሉ እና ምንድ ነው የሚሉት እዛው ነገር እየተማረ ነው ወይ ደግሞ እዛ ምናም ብሎ ነው እዚህ የሚያሳውቁት ግን ቢከሰሱ እንደሚያስጠይቃቸው የሚያውቁ አልመሰለኝ። አንድ ሰው የሌላ አገር ዜግነት ያለው ሰው አይደለም ዜግነት ኖሮት እዚህ አገር ትምህርት ቤት የጀመረ ሰውን ወስደ ያለሱ ፈቃድ እዛ በኃይል እንደዚያ አርገኛል ብሎ ማስረጃ ቢያቀርብ ተጠያቂነት የሚያመጣ ነው። እና በየዋህነት ባለማወቅ የምናረጋቸውን ለቤተሰባችን ይጠቅማል ብለን የምንላቸው አንዳንድ ነገሮች ራሳችን አደጋ ላይ ሊጥሉ ይችላሉ። ወላጅ ሆኖ ልጁ የተሻለ ነገር እንዲያገኝ ጥሩ ልጅ እንዲሆንለት ከሱስ ነፃ እንዲሆንለት ተምሮ ትልቅ ደረጃ እንዲደርስ ሰርቶ እንዲሻሻል የማይፈልግ የለም። ይሄ ተፈጥሯዊ ነው። ነገር ግን አንዳንዴ ከኛ ቁጥጥር ውጪ የባህል ግጭትም ሊሆን ይችላል። ከጥሩ ጓደኞች ጋር ባለ መዋልም ይሁን ከባድ የሆነ ሱስ ውስጥ የገቡ ልጆች ያጋጥሙናል። እነዛ ሲኖሩ ለመፍትሄ ብለን የምንወስዳቸው እርምጃዎች እኛኑ መልሶ ሌላ ችግር ውስጥ ሊከቱን ስለሚችሉ ማሰቡ ጥሩ ነው። ከተቻለ እነሱን አሳምኖ ነው መውሰድ ከዛ ደግሞ ፓስፖርታቸው በቅርብ ማድረግ ነው። በፈለጉ ጊዜ ለመምጣት እንዲችሉ ማድረግ ያስፈልጋል እንጂ የባሰ ጸጸቱ የግር ሳት ነው የሚሆነው። ምንም ከሚሞት ሰው ቢኖር ነው የሚሻለው አይደለ? ቤተሰብ የሆነ ሰው ሰው በእኛ ምክንያት እንደዛ አይነት ችግር እንዳይፈጠር ማሰቡ እና ማሰላሰሉ መልካም ነው። ፈልጌ ነው ያው የተለየች ነገር ነች። መቼም ከገጠሞቻችን እንማራለን አይደለ? እኔ ይሄን ስለተማርኩ ለእናንተ ላካፍላችሁ ወድጄ ነው። ስላዳመጣችሁኝ እግዚአብሔር ይስጥልኝ።